አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቅድም ቢለውን ቀርጭላችሁ ነበር። አሁን ደግሞ ኃይለኛ ዝናብ እየጣለ ነው። ማሻላ ተባረከ ረህማን ብከፍትላችሁ ደስ ይለኝ ነበር፣ ነገር ግን ደሞ እንትን አለ ማለት ነው። በጣም ኃይለኛ ንፋስ ነው፣ በጣም ከባድ ዝናብ ያለው አላህ ይስጥር ማለት ነው። ወላሂ አላህ እንግዲህ የባዳም ቅመሞች እንግዲህ አይዟችሁ እንግዲህ የአረብ ሀገር ዝናብ ሲጥል አላህ በስመት በረህመቱ እንደው ይዘለልን እንጂ ሁሉን ነገር ነው የሚያበላሽ ማለት ነው። ቀይስ እና ይህን ይመስላል። ይሄኛ ሰፈር እንግዲህ በቤት በስተጀርባ ብንልም ቀርጽላችሁ እየጣዳ ነው ማለት ነው እና ወድች ይህ ዝናብ እየጣዳ ነው፣ ይታያችሁ ከሆነ ማለት ነው በጣም ሮም ካለ

እና መስባሃችን እንግዲህ ምንም ይመስላል። እኔ ፎቅ ነኝ፣ ይታያችኋል። አሁን ይብላ ፈልቅተው በጣም የሚያስፈራራው ጋይስ ይሁን በደንብ አልጣለም፣ ገና እየመጣ እየጀመረ ነው

ሆነ በጣም ኃይለኛል ዝናብ ይጥላል፣ ተብሏል። ሳውዲ አረቢያ ይሰማችኋል ብዬ አስታውሳለሁ። ነው ይሰማችኋል። ግን ጉሩምንታ በጣም ወለ ወለት ለሰማው ብላ ጥቁር ሆኗል። الله يغفر لنا يرحمنا يا رب العالمين እንግዲህ እኛ ሰፈር ግን አልጣለም። ትንሽ ጠብ ጠብ አድርጎ ነበር። ትንሽ ጠብ ጠብ አድርጎ ነበረ። ነገር ግን ብዙም አልጣለም ግን፣ እየመጣ ነው ትላላችሁ። እየመጣ ነው እየመጣ ነው እየመጣ ነው ዝናብ ለጥ፣ በጣም ኃይለኛ ዝናብ እየጣለ ነው በሌላ ሰፈር። እኛ ሰፈር ግን አይጠልም ብዙ ማለት ነው። ይሄ እንደምታዩት እየመጣ ነው እየፈለቀ ነው። ሳውዲን እንግዲህ ሙሉ ለሙሉ ተቆጣጥሮታል ትላላችሁ! ስላላችሁ አላህ አላህ አላህ አላህ አላህ ይህ ግቢ እንዴት ያምራል! መናታችሁ የእኛ ግቢ ደግሞ ወደ እዚህ ብታይ ነው አላሁ አላ ፍልቅተው እራሱ ያስፈራራል። አላህ ይጠብቅን። እዚህ ጋር ሀዲቀልል ማለት ነው ጋይስ። ዘናፈተ ማለት ከፈለግን እዚህ ጋር እንጫወታለን ማለት ነው። እና ዝናቡ ይህንን ይመስላል። ከታያችሁ ከታያችሁ ማለት ነው። አላህ ታያችኋት። አላህ አክበር አክበር። ፍልቅታ አለ ማለት ነው ጋይስ የምር ጎንቦ ሲሄድ በየሀገሩ ሲያዳርሱ ይታያቸዋል። ሱብሃንአላህ አላህ ይዘንልን ለሁላችንም። እንግዲህ ሳውዲ አረቢያ ላይ በጣም ትልቅ ችግር ነው። እንት ነው የሚለው ፈጣና አላህ መጨረሻችንን ያሰምርልን ያረብ። ሳውዲ አረቢያ ላይ ዝናብ ሲጥል በጣም ከባድ ነው። ለመጀመሪያ ጊዜ ከዓመት አንዴ ስለሚጥል ማለት ነው ጋይስ። መጣ ወደኛው፣ ወላሂ መጣ ወደኛው

ወጥቼ ነው ወላሂ <سؤال> በቀርጽላችሁ እየፈራ ወጥቶኝ። በነገራችሁ ላይ ሲፈርቅ አይታችሁታል፣ እንዴት እንደሚመጣ አይታችሁታል። ይሄ እንደሚሄድ ይታያችኋል ብዬ አስባለሁ ማለት ነው guys ሲፈርቅ ይታያችኋል። አላሁ አክበር። ለማንኛውም የሆነ ይመስላል እንግዲህ። ዝናቡ ሲጥል ደግሞ እንቀርጽላችኋለን ቪዲዮ። እስካሁን ድረስ እኛ ጋር አልጣለም። ዙሁር አዛን አላለም። ቀን ላይ ነው ማለት ጠዋት ላይ ነው የጀምረው ስምንት ሰዓት ነው በነገራችን ላይ። ይሄ ጉሩምታ ምናምን ማለት ነው እኛ ሰፈር ግን አልጣለም። ጠዋት ሁለት ሰዓት ማለት ነው በኢትዮጵያ በሳውዲ አረቢያ ሱባህ ሰዓት 8 ነው የጀመረ። እንቅልፌ እንደ እንደ ነቀው አልተኛውም ብላችሁ ወላሂ ላዚም እኔ በጣም ነው የምፈረው። አልወድም እንቅልፍ አይወስደኝ ማለት ነው። እና ይሄን ይመስላል በጣም ደስ ይላል ማለት ነው ሳውዲ አረቢያ ላይ ደስ ይላችኋል? እንደዚህ ወጥተው ዝናብ ሲጥል ምናምን መንጨዋረቅ በጣም ነው ደስ ይላችሁ። እና ይሄንን ይመስላል ጋይስ፣ ሀዲቃችንም ማለት ነው ዝናቡም ማለት ነው ሲጥል ደግሞ እናሳያችኋለን። ቤተሰብ ይሄን ይመስላል። ባይ ባይ።